ሰላም ጠና ይስጥልን ውድ የዩቲብ አድማጮች ተከታታዮች፣ እንዲሰነበታችሁ። ዛሬ ከለሩ ጥቁር የሆነ ነገር ግን ብዙ ጠቀሜታዎችን ስለሚሰጠው ስለ ጥቁር አዝሙድ የጤና ጥቅሞች እነግራችኋለሁ። አንደኛ፣ ለእርጋታ አንድ የሾርባ ማንኪያ ትክክለኛውን የጥቁር አዝሙድ ዘይት በባዶ ሆድ መውሰድ ቀኑን ሙሉ መረጋጋትና ንቃት ያጎናጽፋል። እንዲሁም ከራት በኋላ ወደ መኝታ ከማምራት በፊት አንድ የሾርባ ማንኪያ ትክክለኛውን የጥቁር አዝሙድ ዘይት መውሰድ ሌሊቱን ሙሉ የተረጋጋና ደስ የሚያሰኝ እንቅልፍ ያስገኛል። አንድ ትልቅ የሾርባ ማንኪያ የጥቁር አዝሙድ ዘይት አንድ ሲኒ ቡና ውስጥ ጨምሮ መጠጣት የአእምሮ ጭንቀትን አስወግዶ መረጋጋትን ያስገኛል። ሁለተኛ፣ ለሳልና ለአስም በዘይቱ ደረትንና ጀርባን ማሸት በቀን ሶስት የሾርባ ማንኪያ መጠጣት፣ ሁለት ማንኪያ በሙቅ ውሃ ጨምሮ እንፋሎቱን መታጠን ወይም መሳብ በሽታና ለሳል ጥሩ መፍትሄ ይሆናል። ሶስተኛ የመጫጫንና ስንፍናን ለማስወገድ አንድ የሾርባ ማንኪያ ዘይት በአንድ ብርጭቆ ብርቱካን ጭማቂ ውስጥ ጨምሮ ጠዋት ጠዋት ለአስር ተከታታይ ቀናት መውሰድ ልዩነቱን ያገኙታል። አራተኛ የማስታወስ ችሎታንና ፈጣን የግዛቤ አቅምን ለማጎልበት አንድ የሾርባ ማንኪያ የጥቁር አዝሙድ ዘይት መቶ ሚሊ ሊትር የፈላናና ተክል ጋር ተቀላቅሎ ለአስር ተከታታይ ቀናት መውሰድ የማስታወስ ችሎታን ለማጎልበት ይጠቅማል። አምስተኛ አምስተኛ፣ ለኩላሊት ጠጠር። የስኳር ህመም ያለባቸው ማርን መተው ነው። ሩብ ኪሎ ጥሬ ጥቁር አዝሙድ፣ ሩብ ኪሎ ንጹህ ማር ማዘጋጀት። ጥቁር አዝሙድህን በሚገባ መፍጨትና ከማር ጋር ቀይጦ በሚገባ ማዋሃድ። ከዚያም ሁለት ማንኪያ ከቀይጡ ቀንሶ በአንድ ብርጭቆ የሞቀ ውሃ ውስጥ ጨምሮ በጥቁር አዝሙድ ዘይት አንድ ሻይ ማንኪያ በማከል በባዶ ሆድ መጠጣ። ስድስተኛ ለብሩህ ገጽና ለውበት አንድ ማንኪያ ጥቁር አዝሙድ ዘይት አንድ ማንኪያው የራ ዘይት ጋር አዋሃዶ ፊትን መቀባት፣ አንድ ሰዓት ቆይቶ በውሃና በሳው መታጠብ። ልዩነቱን በጉልህ ያገኙታል። ሰባተኛ ከበሽታ ሁሉ ለመጠበቅ አንድ የሾርባ ማንኪያ የጥቁር አዝሙድ ዘይት ከአንድ ማንኪያ ማር ጋር አዋሃዶ ያለመቋረጥ ጠዋት ጠዋት መውሰድ በሕይወት ዘመኖ ሙሉ ጤነኛና የሐኪም እርዳታ የማሻው ሰው ይሆናሉ። ስምንተኛ፣ በጭንና ጭን መካከል የቆዳ መቆጣት ሲያጋጥም በቅድሚያ አካባቢውን በውሃና በሳሙና በሚገባ ማጠብ፣ ቀጥሎ በሚገባ ማድረቅና በጥቁር አዝሙድ ዘይት ማታ ቀብቶ ማደርና ለሶስት ተከታታይ ቀናት ይህንኑ መፈጸም፣ ከመጀመሪያው ቀን ጀምሮ ውጤቱን ያዩታል። ዘጠነኛ ለልብና ለደም ስሮች ህመም ጥሩ መድኃኒት ነው። የጥቁር አዝሙድ ዘይት ከትኩስ መጠጥ ጋር በተከታታይ መውሰድ ስብል ለማሟሟትና የደምስሮችን ለማስፋት ይረዳል። አስረኛ ለለምጽና ለመሳሰሉት ተጠቂውን የሰውነት ክፍል በቱፋህ ወይም ፖም ወይም አፕል ኮምጣጤ ማሸት። ከዚያም የጥቁር አዝሙድ ዘይት ለአስራ አምስት ቀናት መቀባት። ከዛም ለውጡ ነው ያዩታል አስራ አንደኛ ለቁርጥማት ሮማቲዝምና የጀርባ ህመም የተወሰነ የጥቁር አዝሙድ ዘይት በጥቂቱ በማሞቅ የታመመውን አካል አጥንትን ዘልቆ እስኪሰማ ድረስ በዘይቱ በደንብ መታሸት፣ በቀን ሶስት ጊዜ አንድ የሾርባ ማንኪያ ዘይት መጠጣት፣ ከዛም ለውጡን ያወታል። አስራ ሁለተኛ ለራስ ምታት በጥቁር አዝሙድ ዘይት ግንባርንና በጆሮ አካባቢ ያለውን አካል ማሸት ለሶስት ተከታታይ ቀናት አንድ ሻይ የጥቁር አዝሙድ ዘይት በባዶ ሆድ መጠጣት። አስራ ሶስተኛ ለጨጓራና ለአሲድ አንድ ኩባያ ወተት የአንድ የሾርባ ማንኪያ የጥቁር አዝሙድ ዘይት በቀን ሶስት ጊዜ መውሰድ። ከሶስት ቀናት በኋላ በሽታው ሙሉ በሙሉ ይወገዳል። አስራ አራተኛ ለራስ ማዞርና ለጆሮ ህመም አንድ ጠብታ የጥቁር አዝሙድ ዘይት ጆሮ ውስጥ መጨመ በሻይ ማንኪያ አዘጋጅቶ መጠጣት። አስራ አምስተኛ ለቆዳ መቀረፍ በዚህ አይነቱ ህመም የተጠቃው የአካል ክፍል በጥቁር አዝሙድ ዘይት መቀባት፣ ህመሙ እስኪወገድ ድረስ ይህንኑ መቀጠል ያስፈልጋል። አስራ ስድስተኛ ለቡግር ጥቁር አዝሙድ አድቅቆ መፍጨት፣ የሰሊጥ ዘይትና አንድ ማንኪያ የስንዴ ዱቄት ጨምሮ በአንድነት መለወስ፣ ማታ ማታ ተቀብቶ ማደርና ጠዋት ለብ ባለ ውሃና በሳሙና መታጠብ፣ ከዛም ለውጡን ያዩታል። አስራ ሰባተኛ ስብራት አፋጣይ ጥገና ይሰጣል። የምስርና የሽንኩርት ሾርባ ቅቅል፣ እንቁላል አንድ ትልቅ ማንኪያ የደቀቀ ጥቁር አዝሙድ በአንድነት ቀላቅሎ ቢያንስ አንድ ቀን ወስዶ በቀጣዩ ቀን አርፎ እንደገና በሁለተኛው ቀን መውሰድ። ስብራቱ የዘመናዊ ሕክምና በጀሶ ከታሰረ በኋላ በአቅራቢያ ያለውን አካል በጥቁር አዝሙድ ዘይት ማሸት እስሩ እስከሚፈታ ድረስ እስሩ ከተፈታ በኋላ ደግሞ ለብ ባለ የጥቁር አዝሙድ ዘይት በየቀኑ ማሸት ነው። ከዛም ለውጡን ያዩታል። ሥራ ስምንተኛ ለጠባሳና ለመሳሰሉት አንድ ፍል ጥቁር አዝሙድ በሚገባ ማፍላት፣ የተጎዳውን አካል ማጠብና ለሩብ ሰዓት በተዘጋጀው ፍል ጥቁር አዝሙድ ውሃ መንከር፣ አካሉን ማንቀሳቀስ ሳይሸፈን አድካሚ እንቅስቃሴ ሳያደርጉ መቆየት ከመኝታ በፊት በየቀኑ ይህን መደጋገም። ከዛም ለውጡን ያዩታል። አስራ ዘጠነኛ ትኩስ መጠጥ ባሰኘው መጠን ትቂት የጥቁር አዝሙድ ዘት ጠብታዎችን ጨምሮ መጠጣት። በተጨማሪም ገላውን ጥቁር አዝሙድ በመቀባት ቢያንስ በየሳምንቱ አንድ ጊዜ የፀሐይ ሙቀት ቢወስዱ ምንኛ ጥሩ እንደሆነ ይረዱታል። ሀያኛ ኛ ለኩላሊት ኢንፌክሽን የጥቁር አዝሙድ ዱቄት በወይራ ዘይት ለውሶ ህመም በሚሰማበት ቦታ መለጠፍ። በተጨማሪም አንድ ማንኪያ የጥቁር አዝሙድ በየቀኑ በባዶ ሆድ ለአንድ ሳምንት ጥሬውን መቃም ከዛ በኋላ ኢንፌክሽኑ ይወገዳል። ሃያ አንደኛ ለሐሞት ከረጢት አንድ ማንኪያ የጥቁር አዝሙድ፣ ሩብ ማንኪያ የተፈጨ ሬት፣ አንድ ኩባያ ማር ጋር መለወስና ጠዋትና ማታ መብላት ፊቶ ቅላት እስኪያሳይና ችግሩ እስኪወገድ ድረስ ይህንኑ መፈጸም። በየዕለቱ በባዶ ሆድ አንድ ሲኒ ወይራ ዘይት መጠጣት አይርሱ። 22ኛ ለልብና ለደም ዝውውር ችግር፣ 23ኛ ለቃርና ለመሳሰሉት የተወሰኑ የጥቁር አዝሙድ ቅባት ጠብታዎች በአንድ ኩባያ ትኩስ ወተት ውስጥ ጨምሮ በማር አጣፍጦ መጠጣት። የቃር ስሜት ቶ እንዳልነበረው ሆኖ ይጠፋል። ሀያ አምስተኛ ለአይን በሽታ በጥቁር አዝሙድ ዘይት በአይንና በጆሮ መካከል ያለውን የሰውነት አካል ከመኝታ በፊት ማሸት በማናቸውም ትኩስ መጠጥ ውስጥ አሊያም የስራ ስር ጭማቂ እንደ ካሮት የማሳሰሉት ውስጥ ጥቂት ጠብታዎች ጨምሮ መጠጣት ነው። ከዛም ለውጡን ያያሉ። ውድ አድማጮች፣ ዛሬ ስለ ጥቁር አዝሙድ በቂ መረጃ እንዳገኛችሁ ተስፋ አደርጋለሁ።